ሪል ስቴት ደስታው እዚህ ይጀምራል! ይህ አዋዜ ሰበር ነው። ኳታር የኢራን አብዮታዊ እስላማዊ ዘብ ኮር የተኮሰውንና አልኡዴድ ተብሎ ወደሚታወቀው የአሜሪካ የራይል ጦር ሰፈር የተነጣጠሩትን ሚሳይሎች ጦር ኃይሏ ሙሉ በሙሉ አየር ላይ ቀንድ በወንድ ጣላቸውና በዚህም የተነሳ በሕይወትም ሆና በንብረት ላይ የደረሰ ጉዳት እንደሌለ አስታወቀች። ጥቃቱንም በጽኑ በማውገዝ የአየር ክልሏን ዘግታለች። ለዚህ ጥቃት ምላሽ እንሰጣለን በማለትም አስጠንቅቃለች። በአንጻሩ የኢራን ከፍተኛ የብሔራዊ ደህንነት ምክር ቤት ወንድም በሆነው የኳታር ህዝብ ላይ የተነጣጠረ አይደለም። የመኖሪያ ቀዮች ላይ አልተነጣጠርም። የአሜሪካ ጦር ሰፈር ላይ ነው። ከዚህ አንጻር ወንድም በሆነው የኳታር ህዝብ ላይ አንተኩስም ብሏል። ይህ በእንዲህ እንዳለ ፕሬዚደንት ዶናልድ ትራምፕ የኢራን ሚሳይሎች እየተተኮሱ ባለበት ሰዓት ላይ መከላከያ ሚኒስትራቸውን ሄክሴች እንደዚሁም የአገሪቱ ቁጥር አንድ ጀነራል የጣምራ ኤታማዦሮች ሊቀመንበር ሙሉ ጀነራል ቃይን ሆነው በዋይት ሃውስ የአጣዳፊ ጉዳዮች ውይይት ክፍል ውስጥ ምድር ቤት ውስጥ እንደነበሩ ተዘግቧል። የድፍረት መጨረሻ ተብሎ ሊገለጽ በሚችል ቆራጥነት የኢራን ሚሳይሎች የተነጣጠሩበትና ከኳታር ዋና ከተማ ዶሃ አጠገብ የሚገኘው አልኡዴይድ የአየር ኃይል ጦር ሰፈር በመካከለኛው ምስራቅ የአሜሪካ ማዕከላዊ ዕዝ የአየር ኃይል ዘመቻ ዋና ማዘዣ ጽሕፈት ቤቶች የሚገኙበት ነው። ወደ 8000 የሚደርሱ የአሜሪካ ሰራዊት ሰርክ ይገኙበታል። ኢራን ይህንን ደፋር የበቀል ጥቃት ለኳታር የነገረች መሆኗንና ከዛም በፊት ጦር ሰፈሩ ከማናቸውም የሰው እንቅስቃሴ ነፃ እንዲሆን ተደርጎ እንደነበረ ተገልጿል። ከጦር ጀቶች መካከልም የራሳቸው በሲሚንቶ የደደረ መጠለያ የሌላቸው ወይም መከለያ የሌላቸው የጦር አውሮፕላኖችም ከቦታው የተነሱ መሆኑ ታውቋል። አሁን በደረሰን ዜና ደግሞ የኢራን መንፈሳዊ መሪ አሊ ካሜኒ ከዚህ ጥቃት በኋላ የመጀመሪያ መግለጫ አውጥተዋል። በጽሁፍ ካሜኒ በዚህ ግጭት ውስጥ ኢራን እንደሌለችበት ማለትም ጦርነቱን እሷ እንዳልጀመረች በጀመሪያ አርብ ዕለት ወደ ኋላ ሄደን ሰኔ ስድስት ቀን ጦርነቱን የጀመረችው እስራኤል መሆኗ ይታወቃል። ከዛም በኋላ አሜሪካ ጦርነቱን ባለፈው እሁድ ሌሊት መቀላቀሏ ይታወቃል፣ አንድ ጥቃት በማድረግ ይህንን ለመጥቀስ ፈልገው ነው። እኛ የዚህ ግጭት አካል አይደለን የሚያሉት ካሜኒ እና ሲቀጥሉ ምንድን ያሉት ለማንም ኃይል ወይም ወገን ጥቃት አንንበረከክም ይህ የኢራን ህዝብ የሚመራበት ሎጂክ ነው ብለው በኤክስ ገጻቸው አውጥተዋል። የ86 ዓመቱ ካሜኒ ካሜኒ እንደሚታወቀው ከእስራኤል አደን ራሳቸውን ለመጠበቅ ሲሉ ህቡ ስፍራ ውስጥ እንደሚገኙ ይታወቃል። ከዚህም የተነሳ በተለይም የእስራኤሉ መከላከያ ሚኒስትር እስራኤል ቃጽ የካሜኒ በሕይወት መኖር የለባቸውም ብለው በይፋ ካወጁ በኋላ ካሚኒ ሶስት እጩ ተተኪዎችን መምረጣቸው መገለጹ ይታወቃል። ከተመረጡት እጩ ተተኪዎች መካከል አንዱ የራሳቸው ልጅ ሲሆን ካህን ነው። ሁለተኛው ደግሞ የኢራን የመጀመሪያው መንፈሳዊ መሪ አያቶላ ሮላ ኮሚኒ የልጅ ልጅ መሆኑ ታውቋል። ኢሳያስ እንግዲህ አሁን በተረጋጋ ስሜት ነው የምንነጋገረው መጀመሪያ ላይ የነበረውን አስበርጋጊነት መገመት ይቻላል። ይሄው ነው እንግዲህ፣ ከአንተ ጥያቄ በመነሳት አንዳንድ ነገሮች ላይ አሁን ማውላት እንችላለን። ኢራን፣ በጣም የሚገርመው የአንተ ትንታኔ ነው። ከትላንትና በፊት በመካከለኛው ምስራቅ አሜሪካ ወደ ሀያ የሚሆኑ የጦር ካምፖች እንዳሏት እና ኢራን ከነዚህ የጦር ካምፖች መካከል የአሜሪካንን ምት ለመበቀል ሙከራ ልታረግ ትችላለች የሚል ትንታኔ ሰጥተ ነበረ። ስለዚህ አንተ ትንታኔ አልሳተም ማለት ነው። ኳታር ላይ ተሞክሯል። በጣም የሚገርመው እንግዲህ ወደ ስምንት ሺህ ሰዎች አካባቢ በዛ ቦታ ላይ መኖራቸው ነው። ይሁን እንጂ እነዚህ አሁን አንተ የዘረዘርካቸው ከለላይ የሌላቸው ጀቶችና አንዳንድ ነገሮች አስቀድመው ከቦታው መነሳታቸው የኢራኑ ሀያቶላ ለአሜሪካው ፕሬዚዳንት ዶናልድ ትራምፕ አስቀድመው አሳውቀው ነበር ማለት እንችላለን። እንዴት ይሄ ጥንቃቄ ቀድሞ ሊወሰድ ቻለ? ዲኤምሲ ሪልስቴት ስቴት በነፋሻማዋ ለቡ ከቦሌ ኤርፖርት ዘጠኝ ኪሎ ሜትር ርቀት ላይ እጅግ ዘመናዊ በሆነው የግንባታ ቴክኖሎጂ አልሙኒየም ፎርምወርክ በማራኪ ዲዛይን እና በላቀ ጥራት እያስገነባቸው ያሉ ከስቱዲዮ እስከ ባለ አራት መኝታ ድረስ እንዲሁም የንግድ ሱቆችን እንሆ ይላል። የልጆች መጫወቻ ስፍራ፣ አምስት የመዋኛ ገንዳ፣ ጂምናዚየም፣ በየፎቁ አምስት አሳንሰሮች የተገጠመላቸው ባለአምስት ቤዝመንት መኪና ማቆሚያ፣ 50 የባንክ ብድር እየተመቻቸላቸው፣ ለአጭር ጊዜ ብቻ የሚቆይ የዋጋ ቅናሽ የቤት ባለቤት መሆን ይችላሉ። ሪልስቴት ደስታው እዚህ ይጀምራል። ለኳታር አሳውቃለች ኢራን ጥቃትን እንደምታደርግ ለኳታር አሳውቃለች። ከዛም በፊት ያው አንቲሲፔት የሚባል ነገር አለ። ያው መረጃ ላይ የተመረኮዘ እንደዚ አይነት ጥቃቶች ልታደስ ትችልባቸዋለች ከተባሉ ቁልፍ ቦታዎች አንዱ ነው ኳታር። ሰፊ ነው የአየር ጦር ሰፈሩ። ስለዚህ ከዛ ቀደም ብሎ ለዝግጅት ለማንኛውም የራሳቸው የኮንክሪት መከለያ ማቆሚያ የሌላቸውን የጦር ጄቶች ሁሉ ወደ ሌላ ቦታ መውሰድና በዛ ቦታ ላይ ወታደሮችም እንዳይገኙት አስቀድመው ተደርጓል። ሁለተኛ በኳታር በኩል ሲደረግ ኢራንና ኳታር በጣም ወዳጆች ናቸው። ለጊዜ መግለጫ ቢወጣም ዞሮ ዞሮ ኦፍ ራምፕ የሚሉት ነገር አለ። አሜሪካኖች እኛ ይሄ መውጫ ምንድን ምንለው የማርያም መንገድ የምንለው አይነት ነው። አንድ ነገር ኢራኖች ማስመር ይፈልጋሉ። ያ ምንድን ነው? ኢራን ላይ ጥቃት አድርገህ አጸፌታ ሳትቀበል አትቀር ማንም ሁን የሚል ዲተረንስ ነው እያስቀመጡ ያሉት ፕሬሲደንስ ነው እያስቀመጡ ያሉት። ስለዚህ ከዚህ ቀደምም በሁለት ሺህ ዓመተ ምህረት ጀነራል ቋሲም ሱሌይማኒን ትራምፕ እርምጃ ወስደው ከገደሉ በኋላ ለአሜሪካ ነግራ ኢራን ያንን በቀል ማካሄድ ትችላለች። በቂ ጊዜ ስለተሰጣት እና መረጃውም ስለተሰጣት አሜሪካ በሰው ላይ ጉዳት እንዳይደርስ የተለያዩ በጦር ሰፈሩ ላይ ያሉ የአውሮፕላን ሄሊኮፕተሮችም ጉዳት እንዳይደርስባቸው ቦታ ቦታ ሲዛ። ነገር ግን የዛን ጊዜ የሚተኮሱ ነገሮች ካምፕ ላይ ያርፉ ነበረ በነገራችን ላይ እና ያ እንደውም በጣም የከበደ ነው ከአሁኑ ጋር ሲነጻጸር። አሁን ኢቨን ምን ያህል ሚሳይሎች እንደተኮሰች እየነገሩን አይደለም። አንዳንዶቹ ስድስት ይላሉ። የኢራን ከፍተኛው የብሔራዊ ደህንነት ምክር ቤት ደግሞ በተተኮሰብን ሚሳይል መጠን ነው እየሰጠነው ምላሽ ይችላል ችላል ያ ከሆነ ደግሞ በቅዳሜ ሌሊት አሜሪካ ከሰርጓጅ መርከብ የተለያዩ ኢላማዎች ላይ ሀያ ቶማሆክ ሚሳይል ተኩሳለች። እንደዛ ከሆነ ምናልባት ኢራን ወደ ሀያ ሚሳይሎች ሳትተኩስ አልቀረችም ብሎ ማሰብ ይቻላል። ብዙዎቹ የያዙት በጣም ሰላማዊ ነው። እነዚህ የሰላጤውን መንግስታት በጣም አድናቂያቸው ነ በአላቋረጠ ሰላም ውስጥ በአላቋረጠ ብልጽግና ውስጥ የሚኖሩ ናቸው። ከነዚህ አንዷ ኳታር ናት። ኳታር፣ የተባበሩት አረብ ኤምሬት፣ ባህሬን፣ ኦማን፣ ኩዌት ሳዳም ሁሴን ከፈጠረባት ረብሻ ውጪ እነዚህ በጣም እጅግ የተሻለ ኑሮ የሚኖሩ በጣም በሀብት የከበሩ በዚህም የተነሳ ከተወላጆቹ ከሀገሬው ቁጥር ይልቅ ለስራ ሰርቶ ለመኖር ከዝቅተኛ ስራ እስከ ሊቅ ከፍተኛ ስራዎች ድረስ የተለያየ ማንም ሰው የሆነች እውቀት ይዞ የሚኖርባቸው ሀገር ናቸው በብዛት። ስለዚህ በጣም የምታደንቃቸው እነ ሳውዲ አረቢያ ሰላማቸው ሪድ የማይቋረጥ ነው። በጣም በተረጋጋ ሰላምና ብልጽግና ውስጥ የሚኖሩ ሀገሮች ናቸው። ስለዚህ አሁን በኢራን ሚሳይል የተነሳ ኳታር የበረራ አቁማ የማስጠንቀቂያ ዋይ ዋይ ታሰምታ ስትሸበር በጣም እንግዳ ነገር ነበረ ለኳታሮች። እንዳልኩ አብዛኛው ደግሞ የውጭ ዜጋ ነው ብያል፣ እዛ ሰርቶ የሚኖረው ስለዚህ በዛች ርችት በተለመደባት የደስታ፣ የፈንጠዝያ፣ የበዓላት ርችት በተለመደባት አገር ላይ እንዲህ አይነት ፍንዳታ በጣም በጣም በጣም ግራ የሚያጋባና የሚያሳዝን ነው። ስለዚህም ይመስለኛል በጠቅላላው የሰላጤው ሀገራቶች ባህሬንን ጨምሮ፣ ሳውዲ አረቢያን ጨምሮ በጽኑ ነው ያወገዙት ይሄን ጥቃት እና በአጠቃላይ በጣም አስጨናቂ መልክ ይዞ የነበረ ሁኔታ አሁን ተረጋግቷል። ሲምቦሊክ ምላሽ ነው ኢራን ያደረገችው። ምክንያቱም ኢራን አንዱ እንግዲህ አንተ ጠላት ላይ ጉዳት ለማድረስ በምትፈልግበት ጊዜ የምታደርገው ነገር ሰርፕራይዝ ነው። ይሄ እየታወቀ ነው። ለምሳሌ አርብ ዕለት እስራኤል ወደ ኢራን የዘመተችበት ምክንያት ዲካፒቴሽን የምትለውን የኢራንን ወታደራዊ የደህንነት እና አንጡራ ሳይንቲስቶቿን አንገት ለመቁረጥ ነው እና ይሄን ለማድረግ መዘናጋት አስፈላጊ ማዘናጋት አስፈላጊ ነበረ። ዶናልድ ትራምፕና እና ኔትናዩ ይህንን ዲሰፕሽን በሚገባ ሰርተውበታል። ባል ብዙ ትንታኔ ይጻፋል። በሚያወጧቸው መግለጫዎች የተቃረኑ መሆን ማለት ነው። ስለዚህ አንዱ ማሳሳቻ የነበረው እሁድ ዕለት ያለው ኦማን ውስጥ የሚጠበቀው ድርድር ነው። ስለዚህ ፕሬዚደንት ዶናልድ ትራምፕ ያስጀመሩትና በይህን ነገር በሰላማዊ መንገድ እጨርሳለሁ ብለው የያዙት እቅድ ከፊት ለፊት ውህርለት ተቀምጦ፣ ኔታንያሁ ዓርብ ዕለት በድንገት ያጠቁኛል ብላ ኢራን ፈጽሞ ግምት አልነበራቸው። ስለዚህም ዋጋ ከፈለች። በአንድ ሰዓት እድሜ ውስጥ የሀገሪቱን አንጡራ ጀኔራሎች፣ አንጡራ የደህንነት ሰዎች፣ አንጡራ የስለላ ሰዎች፣ አንጡራ ሳይንቲስቶች፣ የኒውክሌር ሳይንቲስቶች አጣች። እና ይሄን ማለት ነው። ሶ እንዲህ አይነት ሁኔታዎች በተመሳሳይ ሁኔታ ዶናልድ ትራምፕ ምንድን ያደረጉት ለሰላም እድል ለመስጠት 15 ቀን ውሳኔን አዘገያሉ አይደል ያሉት ስለዚህ ምን ማለት ነው በዚህ በ15 ቀን ጊዜ ውስጥ ኢራን በሰላማዊ መንገድ ያለውን እጨርሳለሁ ብላ እንድትመጣ እንደሚጠብቁ አድርገው ተናገሩ ይው ሶስት የአውሮፓ ውጭ ጉዳይ ሚኒስትሮች ደግሞ ጄኔቭ ውስጥ አግኝተው ከኢራን ውጭ ጉዳይ ሚኒስትር ጋር ንግግር ጀምሮ ሌላ ቀጠሮ እኮ ያዙ ተገናኝቶ ለመነጋገር ይሄ ማግኝ ዲሰፕሽን ነው አሁን ይሄ በሚደረግበት ጊዜ ሁሉም ሰው ኢራን ጭምር ያመነችው የ15 ቀን ድርድር የዚህ ጊዜ አለ የሚል ነው። ነገር ግን ምንድን ያደርጉት ዶናልድ ትራምፕ ቅዳሜ ሌሊት ግን ቢቱ የተባሉትን ጥልማሞት በጣም የሚገርም የቦምብ መጋዘን የሆነ ራዳር የማያየው እነሱ እንደሚገልጹት ጦርነት ለማስቆም የትኛውም የዓለም ክፍል ላይሄዶ ጦርነት የጦርነት ምንጣፍ ስጋጃ አንጣፊ እነዛን ምሽግ ደርማሽ ቦምቦች ተሸክሞ መጥቶ ፎርዶ ላይ ስድስት ጥሎ፣ ጠቅላላ ስፋ ማነው ስፋን የምትለው ላይ ናታንዝ የምትለው ላይ፣ እነሱ ላይ ደግሞ ይሄ የማጣሪያ ጥይት ተኩስ የምትለ ነገር የለም። ከገደልከ በኋላ ያልሞተ ሰው ድንገት ይኖራል ብለህ በሬሳ ማል የምተኩሰው ደግሞ አለ። ልክ በዛ መልኩ እነሱንም በዛ በምሽግ ሰርሳሪና ደርማሽ ቦምብ ደብድበው ልም አሉ። ሰባ አምስት ኢላማዎች ናቸው። ሰባ አምስት ተኩስ የነበረ ሚሳይል አለ ቢቱ አሉ። ሌሎች ቦምበሮች፣ ሌሎች አውሮፕላኖችም የራሳቸውን ድብደባ አካሂደዋል። አየ እዚህም ጋር ስትመለከት ሁለተኛ ራሳቸው እነዚህ ደብዳቤዎች ቢ ሁለቶች ሲነሱ ሁለቱ ወደ ሌላ ነው ራሱ እኛ አልሰራ ነውም እንጂ ሆም ብሎ ለማወናበድ የተሰሩ ትሪኮች አሉ። ስለዚህ ለመጉዳት በምታልምበት ጊዜ እንደዚህ አይነት ጠላትን ሳይዘናጋ የመምታት ነገር የተለመደ ነው ሚሊተሪ ውስጥ። ነገር ግን አሁን ኢራን ለተባበሩት አረብ ሚሊተሪዎች ነግራለች፣ እነዚህ ባለፈውም እንዳደረገችው ለአሜሪካ ነግራለች፣ ልተኩስ ነው እዚህ ቦታ ብላ ይሄ ምንድነው ሲምቦሊክ ነው ማለት ነው የሆነ ምላሽ ሰጥታለች። በሌላ በኩል ደግሞ ዶናልድ ትራምፕ ትልቅ ቻሌንጅ ነው፣ በነገራችን ላይ ትልቅ ቻሌንጅ ነው። እንደ ሰውየው ነው የሚወሰነው። አሁን ይሄንን ዶናልድ ትራምፕ ይህችን ይወዳል ብለው መንቀሳቀስ ሊኖርባቸው ይችላል። ወደ ዘወር ስ ወደሆነ ውሳኔ ውስጥ እንዲገቡ ሊያደርጋቸው ይችላል ሊያደርጋቸውም ይችላል። ግን አንድ ነገር በዚህ ውስጥ ምንድን ነው አሁን ተንታኞች እያሉ ያሉት ኢራን ይሄ ኦፍ ራምፕን የሰጠቻቸው ይባላል ለዶናልድ ትራምፕ ዌል ተኩሰዋል፣ በእኛ የረል ጦር ሰፈር ላይ የደረሰ ምንም ጉዳት የለም ብቻ ሳይሆን አንድ ሚሳይል አላረፍም እንትና መልሷለች። ኳታ ይሆ ነው ይሄን ያደረጉት እና ምንም ከቁም ነገር የሚገባ አይደለም ብለው እንዲያልፉት በዛ መንገድ አድርገው አሁን ከገቡበት ግፍጫ የሚወጡበት መንገድም የሚያመቻች አይነት ጥቃት ነው የተባለው። ባይ ዘ ዌይ በኢራቅ ላይና በኳታር ላይ ነበረ። ኳታርና ኢራቅ ውስጥ በሚገኙ የአሜሪካ ጦር ሰፈሮች ላይ ነበረ ተኮሰች የተባለው። ኢራቅ ላይ አልተኮሰችም የለም እና ሲምፕል የተኮሰችው ኳታር ላይ ኳታር ውስጥ የሚገኘው የአየራ ጦር ሰፈር ነበረ በሰውም ሆነ በንብረት የደረሰ ጉዳት የለም ይላል። ይሄ እንግዲህ በ2020 ዓ ም ዶናልድ ትራምፕ ኢራን በቦሊስቲክ ሚሳይሎች የአሜሪካንን ጦር ሰፈር በሀያ ነው ያን ጊዜ ይመስለኛል የሚሳይሎቹ ብዛት ደብድባለች፣ እና ያንን ድብደባ በጸጋ ተቀብለው አልፈውታል። ይህም ራሱ በስልጣናቸው ላይ ትልቁ ብሎት ትልቁ ጥቁር ነጥብ ሆኖ የታየበት ሁኔታ እንደሆነ ማስታወስ ይገባል። እና አሁን ኢራን ያደረገችውን ምልክታዊ ጥቃት እና ከዚህ በኋላ በቃ በቀል እርምጃ ወስጃለሁ ስለዚህ አሁን ይሄ ወደ ዲፕሎማ ማሲ መንገድ መግባት ይችላለሁ ብላ የጠቀመችበትን መንገድ አሜሪካ እንደ አንድ ሱፐር ፓወር ተግዳሮት ነው። ስለዚህ ለዚህ ተግዳሮት አጥለቅላቂ ምላሽ ካልሰጠች ነገ በየትኛውን ቦታ ላይ የተለያዩ ትናንሽ ኃይሎችን የመቋቋም ድፍረት ሊሰጣቸው ይችላል፣ የሚል ደግሞ የጎን ትንታኔ አለ። ስለዚህ አሁን ዶናልድ ትራምፕ የ2020 ዶናልድ ትራምፕ ከሆኑ በእርግጠኛነት ይህንን ያለ ሌላ ጸፌት ያልፉታል። ነገር ግን ደግሞ ላያልፉት ይችላሉ የሚለውንም ግምት ውስጥ ማስገባት ጠቃሚ መስሎ ነው የሚታዩ ሳያስ አሁን እንግዲህ ከአጠቃላይ ትንታኔው ስንነሳ ዶናልድ ትራምፕ ከነበረው ከአሁን ቀደም የኢራን ጄኔራል በተገደለ ጊዜ ኢራን በቀሏን ወስዳለች፣ ለአሜሪካ አሳውቃለች። አሜሪካን ማልፋታለች። አሁንም በተመሳሳይ ሁኔታ አሜሪካ የምታልፍ ከሆነ እንደዚህ አይነት ነገሮች በሚፈጠሩ ቁጥር ለምሳሌ ከዚህ በኋላም በኢራንና እስራኤል ጦርነት መካከል እንደዚህ አይነት ነገር ሊፈጠር ይችላል ብዬ እገምታለሁ ካለው ያው ከጦርነት ባህሪ አንጻር ማለት ነው እና አሜሪካ አሁንም ኢራንን ብትመታ ኢራን ደግማ ልትተኩስ የምትችል ከሆነ ወይም እንድትችል አያበረታታም ወይ ማለት ምችለው የገም ነው አሜሪካ ሚሊተሪ ሱፐር ፓወር ናት ስለዚህ ልሰጥ የምትችለው ምላሽ በአቅሟ መጠን አጥለቅላቂ ነው የሚሆነው እና ይህ ኃይሏ በጠላቶቿ ውስጥ ደግሞ ፍርሃት ማሳደር አለበት። አለበለዚያ ዲተረንስ የላትም። ከዚህ አንጻር ወዲያውኑ የሰጠቻቸው መግለጫ የኒውክሌር ፎርዶ ላይ ያንን ጥቃት ካደረሰች በኋላ ለኢራኖች የሰጠችው መግለጫ የኢራን ህዝብ ጠላታችን አለ ፎርዛት ማተር የኢራን መንግስትም ጠላታችን አይደለም። ከእሱ ጋር ውጊ አልገባንም እኛ ከኒውክሊየር ተቋሞቹ ጋር ነው ችግር አለን። ይህን እርምጃ ነው ሰር ነው አሁን ይህ ተወስዷል። ለሰላም ዝግጁ ነን፣ እነጋገር የሚል ነው የሰጠችው። እና ራሱ ይህን ድብደባ ያደረጉት ቢ ሁለቶች የአሜሪካ ፎርስ ማሳያ ናቸው። ይህም ሆኖ ኢራን ምልክታዊም ይሁን ምንም ጉዳት ያላደረሰ የሚሆን ዋቴበር እኔ በእውነት የድፍረቶች መጨረሻ ነው የምለው አሜሪካንን ለመበቀል ጥቃት ስንዝራለች ኢንፋክት የኳታር መከላከያ ኃይል አክሽፎታል። ይሄ እንግዲህ ማክሸፍ አንድ ነገር ነው። ያው ጊቨን አይደለም ሙሉ በሙሉ ታከሽ ትችላለ፣ አልፎ ሊሄድ ይችላል ሚሳይሉን እና በተነጣጠረበት ቦታ ላይ ጉዳቶችም ሊያደርስ ይችላል። ሌሎች የቆሙ ዋቴቨር፣ ሁለተኛ በዙሪያ ያሉ ኃይሎችም ግምት ውስጥ ይወስዳሉ። ለምሳሌ ያክል በራሽያ በኩል በቻይና በኩል በዋነኛነት እየተራመደ ያለው ፖሊሲ እየተራመደ የምንሰማው የምናነባቸው ነገሮች ምንድን ነው? አሜሪካ በዚህ ውስጥ እንዳትገባ ከገባች ግን ነገሮች ምስቅልቅላቸው ሊወጣ እንደሚችል እንዲህ አይነት ነገር ይሰጣሉ አይደለም እና የዚህ ዓላማ ሳይኮሎጂካሊም የአሜሪካንን ፓወር መገደበም ነው ይሄ ስለዚህ ከዚህ አንጻር ነው ቭላዲሚር ፑቲን ሲንቀሳቀሱ የነበሩት ስለዚህ ይሄም በመሆኑ የተነሳ ከራሳቸው የአሜሪካ የኢንተሊጀንስ ዲሬክተሯ የእኛ ኮሚኒቲ ኢራን የጦር መሳሪያ የአቶሚክ ቦምብ እየሰራች ነው ብሎ አያምንም እዛ ደረጃ ደርሳለች ብሎ አያምንም በሚል መጋቢት ወር ላይ ያቀረበችውን አሴስመንት የራሱ እንደ ሚኒስትሯ ዲሬክተሯንም ሆነ የአሜሪካንን የስለላ ማህበረሰብ ውሳኔ ወደ ዳር ገሸሽ አድርገው ነው ዶናልድ ትራምፕ ያን እርምጃ ወሰዱት። ብዙ ጊዜ ሰውየው የራሳቸውን እንደ መነፍስ ነው የሚያዳምጡት በማለት ተቿቸዋል። ያንን ያቀርባሉ። ስለዚህ አሁን ትልቁ ፕሬዠር ትልቁ ፕሮፓጋንዳ ይተ ከሆነ በተለይ በራሽያ በኩል የሚራመደው ይሄ ነገር መዓት ጉድ ሊያመጣ ይችላል የሚል ነው። ስለዚህ ይሄም በተወሰነ መልኩ በዚህ በፓወር ጌም ውስጥ በዚህ በኃይል ጌም ውስጥ አሜሪካ ማድረግ ያለባትን ማድረግ እንደምትችል ያሳየነው የዶናልድ ትራምፕ እርምጃ አሁን ለምሳሌ አሁን ኢራን ቻሌንጅ ያደረገችው ማለት ነው። አየህ ሲምቦሊካሊም ቢሆን ቻሌንጅ አደረገችው። ስለዚህ አሁን ዶናልድ ትራምፕ እንደ ሁለት ሻ ያልፉታል ወይስ ምን? ይሄን በሁል መናገር አይቻልም። ጥብቆ ማየት ያስፈልጋል። እኔ እንደዛ ነው ማለት የምችለው በእውነት። ዓለም ለትንታኔው ኮዲዮ አመሰግናለሁ። መልካም አዳር ይሆነ መልካም አዳር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 የውስጥ ደዌ ህክምና ማዕከል ሆነናል። አድራሻችን ፒያሳ በአቡነ ጴጥሮስ አደባባይ በኩል ዮሐንስ ቤተ ክርስቲያን መዳረሻ ላይ እንገኛለን። ጽጌሬዳ አናንያ የእናቶች የህፃናት የአዋቂዎች የቀዶ ጥገናና የውስጥ ደዌ ህክምና ማዕከል